ብጹህ አቡነ ሩፋኤል በርካቶችን ያስቆጣ ድርጊት ፈጽመዋል። ኦርቶዶክሳውያን ዘመቻ ጀምረዋል። ቅዱስ ሲኖዶስ አስቸኳይ ስብሰባ ይጥራ፣ እንዲሁም አስቸኳይ ውሳኔዎችን ይስጥ የሚሉ ድምጾች በርከት ብለውም ቀጥለዋል። የብጹህ አቡነ ኤርሚያስ ሀገረ ስብከት በተቃውሞ ድምጽ አሁን ድረስ እየተጥለቀለቀች ነው። የደሴ ኦርቶዶክሳውያንም ተቃውሞ እንደቀጠለ ነው። በሊቃውንቱ መሀል ክፍልን አምጥቷል፣ የተባለ አንድ ክስተትም ከወደ ሰሜን ጎጃም ሀገረ ስብከትም ሰምተናል። ብጹእ አቡነ አብርሃምም እጅግ አጣብቂኝ ውስጥ ወድቀዋል። ሰላም ሰላም፣ ወደ ጊዜ ቲዩብ ቤተሰቦቻችን እንደምን ሰነበታችሁልን? እንዴት ቆያችሁልን? ሰላም፣ እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችንም አዳዲስ መረጃዎችን ይዘን እንግዲህ ተመልሰን መጥተናል። ተደጋጋሚ ያደረግንላችሁ መረጃችን እንግዲህ በመግቢያችን ላይ እንደጠቀስንላችሁ ኦርቶዶክሳዊያን አንድ ዘመቻ እንደጀመሩ እየተነገረ ይገኛል። እንግዲህ ይህም ዘመቻ የአርሲ ኦርቶዶክሳዊያንን የሚመለከት ሲሆን በዚህም ዘመቻ ላይ እንግዲህ አንዳንድ ኦርቶዶክሳዊያን በግፍ በዚህም ዘመቻ ላይ እንግዲህ በተነሱት ሀሳቦች ላይ ሲኖዶሱ በአስቸኳይ ስብሰባ ይጥራ፣ ሁሉም ሀገረ ስብከት መግለጫዎችን ያውጡ፣ አጥቢያዎችም ዝክረ ሰማዕታት ጉባኤዎችን ያዘጋጁ፣ ሁሉም ሰንበት ትምህርት ቤቶች ጥሪውንም ይቀላቀሉ ሁሉም ኦርቶዶክሳዊ ዘመቻውን ይቀላቀል የሚሉ ድምጾችም ከያቅጣጫው ወደ ቅድስት ቤተ ክርስቲያንም እየጎረፉ ይገኛሉ። በዚህ ጉዳይ ላይ ዝምታን የመረጠው ቅዱስ ሲኖዶስም ዝምታውን ሰብሮ በአስቸኳይ ውሳኔ ይስጠን የአርሲ ኦርቶዶክሳውያን የግፍ ደም እንደዚህ በዝምታ ሊታለፍ የሚገባ አይደለም፣ የሚሉ ድምጾችም ተበራክተው ቀጥለዋል። እንግዲህ ይህ ብቻ አይደለም፣ ደሴ ላይ የተጀመረውም ዘመቻ እንዲሁ ቀጥሏል። እንግዲህ እንደሚታወቀው ብጹህ አቡነ ኤርሚያስ የደሴ እንግዲህ እንደሚታወቀው ብጹህ አቡነ ኤርሚያስ የሰሜንና ደቡብ ወሎ ሀገረ ስብከት ሊቀጳጳስ ሆነው መሾማቸው ይ ይታወሳል። በቅዱስ ሲኖዶስ በጥቅምት ወር በተላለፈው ምላተ ጉባኤ መሰረት እንግዲህ ብፁዕ አቡነ ኤርሚያስ የሁለቱ ማለትም የደቡብ ወሎና የሰሜን ወሎ ሀገረስ የደቡብ ወሎና ከሚሴ ሀገረ ስብከት እንዲሁም የደቡብ ወሎና የከሚሴ ሀገረ ስብከት እንዲሁም ደግሞ የሰሜን ወሎ ሀገረ ስብከትን እንዲመሩ እንዲያስተዳድሩም እንደተሰጣቸው እናስታውሳለን። ታዲያ በዚሁ በሰሜን ወሎ፣ በደቡብ ወሎ፣ በከሚሴ ሀገረ ስብከትም በደሴ የሚ ገኙ ኦርቶዶክሳውያን እንግዲህ የብፁዕ አቡነ ኤርሚያስ ልጆችም እስካሁን ድረስ ለአርሲ ኦርቶዶክሳውያን ድምጻቸውን ማሰማታቸውን ቀጥለዋል። በዚህ መሰረት እንግዲህ ህዳር ሰባት ቀን በእለተ እሁድ የተጀመረው የደሴ ኦርቶዶክሳውያን ድምፅና ተቃውሞ አሁን ድረስም እንደቀጠለ ነው። በርዕሰ አድባራት ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያንም በመሰብሰብ እንግዲህ ዝክረ ሰማዕታት ጉባኤም እያካሄዱ ይገኛሉ። በመላው ዓለም የምትገኙ ኦርቶዶክሳውያንም ይህንን ዘመች። ተቀላቀሉን ሲሉ ድምጻቸውንም በእጅጉ እያሰሙ ይገኛሉ። ይህ በአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለው ግድያ፣ አፈና እንዲሁም ደግሞ ዘርፊያ ኦርቶዶክሳውያንን ለይቶ የኦርቶዶክሳውያንን ሰብል የማቃጠል ሂደትም ሊቆም ይገባል የሚሉ በርከት ያሉ ድምጾች ከወደ ደሴ ኦርቶዶክሳውያን በእጅጉ በርትቶም ቀጥሏል። ይህ እንግዲህ የኦርቶዶክሳውያን ግድያ፣ የግፍ ጭፍጨፋ የመ የመቃወም ሂደትም እንግዲህ በሀገራችን ኢትዮጵያ ብቻ ተገድቦ የቆየ አይደለም። የአርሲ ኦርቶዶክሳውያንን ጭፍጨፋ በመቃወምም በዴንቨር ኮሎራዶ በተደረገው የሻማ ማብራት መርሃ ግብር ላይም የአውሮራ ከተማ ባለስልጣናት በቦታው በመገኘትም የማጽናኛ ንግግርን ለኦርቶዶክሳውያን እያደረጉላቸው ይገኛል። ይህ በሃይማኖት ምክንያት የሚፈሰው የሰማዕታትንም ደም እግዚአብሔር ተመልክቶ ይቀበልልን በ። የተናገሩት የአውሮራ ከተማ ባለስልጣናትም ይህንንም ግድያ ይህንን መሰል ኦርቶዶክሳውያንን ሃይማኖት ተኮር ግድያም እንዲቆም ጥሪያቸውንም አቅርበዋል። እንግዲህ ድምጻቸውንም ከፍ አድርገው እያሰሙ ይገኛል። ይህ በእንዲህ እንዳለ እንግዲህ ይህ በእንዲህ እንዳለም እንግዲህ ሃይማኖታችንን ከመጥፋት እንታደግ የሚሉ ኦርቶዶክሳውያን በበርሊን አደባባይ ተገኝተው ድምጻቸውን በጋራ ለማሰማትና ሀዘናቸውን ቀንም ለመግለጽ ረቡ ህዳር 17 ቀንም ቀጠሮ መያዛቸውም እየተሰማ ይገኛል። ይህ ኦርቶዶክሳውያን በየአደባባዩ ወጥተው የሚያደርጉት ድምጻቸውም ፍሬ ያመጣል እንዲሁም ደግሞ ለአርሲ ኦርቶዶክሳውያንም ዘላቂ መፍትሔ ይሰጣል ተብሎም እየታመነ ይገኛል። ይህ በርከት ብሎ የቀጠለው የኦርቶዶክሳውያን ድምፅ እና በሌሎች ሀገራት የሚገኙ ኦርቶዶክሳውያን ድምጻቸውን የማሰማታቸው ሂደትም እንግዲህ በርከት ሰፋ ብሎ አሁን ድረስ ቀጥሏል። እኛም እንግዲህ ይህንን ዘመቻ በመቀላቀል ለአርሲ ኦርቶዶክሳውያን ድምፅ ልንሆናቸው ይገባልም እንላለን። ሌላኛው መረጃችን ደግሞ ወደ ሰሜን ጎጃም ሀገረ ስብከት የሚወስደን ይሆናል። እንደሚታወቀው እንግዲህ በቅርቡ ማለትም ከቀናቶች በፊት ናዳ ገዳም የድጓ ማስመስከሪያ አንድ ትልቅ ትምህርት ቤት ተገንብቶ መመረቁን እናስታውሳለን። ይሁንና በዚሁ በኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስርዓተ አምልኮ መፈጸሚያ ከቀመሩልን የዜማ ድርሰት ውስጥ ጉልህ ድርሻ ካበረከቱልን ሊቃውንተ ቤተ ክርስቲያን ከተሰጡን ድርሰቶች መካከል እንግዲህ አንዱ የሆነው ይህ የድጓ ድርሰት እንደሆነ ሁላችንም እናውቃለን። ታዲያ ትምህርቱንም በጉባኤ ቤት በየትም የተማረ ተማሪ ወይንም ደግሞ የተማረ አንድ ሰው መማሩን ለማስመስከርና ና መምህር ሆኖ ለመቀጠል ቅድስት ቤተ ክርስቲያንም ተገኝቶ ለሁለት ዓመታት ከመ መንፈቅ ትምህርቱን በቤተልሔም ተገኝቶ ተምሮ ማስመስከርም ይጠበቅበታል። ከዚህ ቀደምም የነበረው ስርዓትም በዚህ መልኩ ብቻ የሚፈጸም መሆኑ ይታወቃል። ማለትም በቤተልሔም ተገኝቶ ይህንን የማስመስከር ሂደትም እንደሚያካሂድ ሁላችንም እናውቃለን። ታዲያ ብዙዎች ለምን ቤተልሔም ብቻ ተመረጠ የሚሉ ጥያቄዎችን ሲያነሱም ይስተዋላል። ቤተልሔም ስለምን ከሁሉ ተለይታና ተመርጣ ማስመስከሪያ ሆነች የሚሉ ጥያቄዎችን ለሚያነሱ አካላትም በሚሰጡ ምላሾች መካከል እንግዲህ ከግራኝ ወረራ በኋላ ለድጓ ትምህርት አብነት ሆና በመገኘቱ እንዲሁም ደግሞ በእርሱ አብነትነት የጻፈውም ድጓ እንግዲህ ቤተልሔም ስለምን ከሁሉ ተለይታና ተመርጣ ማስመስከሪያ ሆነች እያሉ በርካቶች ለሚያነሱት ጥያቄም በሚሰጠው ምላሽ ላይ እንግዲህ ልሳነ እረፍት መራሂ ዘቤተልሔም ተብሎ የሚጠራው ከግራኝ ወረራ በኋላ ለድጓ ትምህርት አብነት ሆኖ በመገኘቱ በእርሱ አብነት የጻፈውም ድጓ ባለምልክት ሆኖ ተገኝቷል። ና ድጓ የጻፈበት ዘመንም በአጼ ዘርዓ ያዕቆብ ዘመነ መንግስት መሆኑም ይነገራል። በዚህ ምክንያት እንግዲህ ከዛን ጊዜ ጀምሮ እስከ ዛሬቱ ቀን ድረስ እንግዲህ ቤተልሔም የድጓ ማስመስከሪያ ለመሆንም በቅታለች። ከዚህም ደረጃ ላይ ስትደርስ እንግዲህ ማስመስከሪያ ለመሆን የበቃችው ይህች ቤተልሔም እንግዲህ ከ1553 ዓ ጀምሮ እስ ቤተልሔም የድጓ ዙር አምባ የዝማሬ መዋሰት ማስመስከሪያ ሆና ትገኛለች። ታዲያ ሰሞኑን በሰሜን ጎጃም ሀገረ ስብከት በናዳ ገዳም የድጓ ምስክር ጉባኤ ቤት እንደተመሰረተ መገለጹን ተመልክቶ እንግዲህ የተለያዩ ሊቃውንተ ቤተ ክርስቲያን ሀዘናቸውንና ስጋታቸውን እንዲሁም ደግሞ የተቃውሞ ድምጻቸውን እያሰሙ ነው። የምስክር ቤቶች በየቦታው መብዛታቸው ከጥቅሙ ይልቅ ጉዳቱ መብዛቱን በአንድነት የሚስማሙ ሞት ሊቃውንቱ እንግዲህ ከምስክር ቤቱ ይልቅ የትምህርት ቤት ጉባኤ ቤቶችን ማስፋፋትና ማጠናከር ላይ መሰራት እንዳለበትም ይጠቁማሉ። ከዚህ ባሻገር እንግዲህ የድጓ ማስመስከሪያን ከቤተልሔም በተጨማሪ በናዳ ገዳም መመስረቱ ያስፈለገበት ናዳ ከቤተልሔም ርቆ ነውን? የሚሉት ሊቃውንቱ ይህም ብዙሀኑ የተስማሙበትንም ጥያቄም እያቀረቡ ይገኛሉ። ከዚህም ባሻገር እንግዲህ በየሀገረ ስብከቱ ሌላ ውም የራሱን ምስክር ቤት ማቋቋም እችላለው በማለት ልዩነትና ክፍፍሉን ሊያሰፋው እንደሚችል መረሳት እንደሌለበት ሊቃውንቱም ይስማማሉ። በመላው ሀገሪቱ ያሉት ሊቃውንት አንድ ምንጭ የነበራቸው የትውልድ ቅብብሎሽና ትውፊትን ማፈራረስ እንዳይሆንና ጎጠኝነትን ወደጎን ተትቶ ለቅድስት ቤተ ክርስቲያን ቢሰራ የሊቃውንቱ ምክርም ሆኖ እየቀረበ ነው። ቤተልሔም ላይ የድጓ ማስመስከሪያ ሲደረግ ያለው ታሪካዊ ዳራ ምንድን ነው? ተብሎም ለሚነሳላቸው ጥያቄ እንግዲህ ሰፋ ያለ ምላሽን የሚሰጡት ሊቃውንቱ የቤተልሔሙ መምህር አመራረጥና አተካክ በፈቃደ እግዚአብሔር ሱባኤ በመያዝ መሆኑን እሙን ነው። ናዳ የተመረጠውም የምስክር መምህር የታጨው በምን አግባብ ነው? በማለትም ጥያቄ ያነሳሉ። ናዳ ማርያም ገዳም ለምስክር ጉባኤ ቤትነት ፍቃድ ከሊቃውንቱና ከቤተልሔም አግኝቷል? ወይ ወይስ ዝም ብሎ ነው በራሱ የራሱን የምስክር ቤት ያቋቋመው፣ የሚሉ ጥያቄዎችም ምላሽ የሚፈልጉ ናቸው በማለትም ሊቃውንቱ ድምጻቸውን እያሰሙ ነው። በቤተልሔም የምስክር ቤት ጉባኤ በአብርሃና አጽዋ ዘመነ መንግስት የተመሰረተችና ከአንድ ሺ ስድስት መቶ አመታት በላይ እድሜ ያስቆጠረች የቤተ ክርስቲያን ብቸኛ የድጓ ማስመስከሪያ ጉባኤ ቤት ሆና ሳለ በአሁኑ ሰዓት በናዳ ማሪያም ገዳም ጉባኤ ምስክር ቤት ጉባኤ ቤት መሰራቱና መመስረቱ አስፈላጊ አይደለም የሚሉ ሊቃውንትም ተነስተዋል። ታዲያ ይሁንና የባህርዳርና የሰሜን ጎጃም ሀገረ ስብከት ሊቀጳጳስ የሆኑት ብፁዕ አቡነ አብርሃምም በአሁኑ ሰዓት በእነዚህ ሊቃውንት ጥያቄ አጣብቂኝ ውስጥም ገብተዋል። ሊቃውንቱ የሚያነሷቸውም ጥያቄዎች ተገቢ መሆናቸውን ተከትሎ እንግዲህ በሀገረ ስብከታቸው የተመሰረተውን ወይንም ደግሞ በናዳ ማርያም ገዳም የተመሰረተውን የተሰራውን የምስክር ጉባኤ ቤት አስመልክቶ እንግዲህ ይህንን ጥያቄ ሊመልሱ ይገባል የሚሉ ሀሳቦችም እየተሰነዘሩ ይገኛል። ሌላኛው መረጃችን እንግዲህ ብፁዕ አቡነ ሩፋኤል በርካቶችን ያስቆጣ አንድ ድርጊትም ወይንም ደግሞ አንድ ክስተትን ፈጽመዋል። ብፁዕነታቸው እንግዲህ በቄለም ወለጋ ሀገረ ስብከት ለሚገኙ ከሀሮ ለቡ ከአዋ ገላንና ከሰዮ ለተሰበሰቡ 87 የቅድስት ቤተ ክርስቲያን አገልጋዮች ስልጣነ ክህነትን ሰጥተዋል። በአዋ ገላንና በሰዮ ወረዳ የሚገኙ አምስት የተዘጉ አብያተ ክርስቲያናት ዳግም ወደ አገልግሎት መመለስ አለባቸው በማለት እንግዲህ ብፁዕነታቸው ይህንንም ተግባር ማከናወናቸውም ተሰምቷል። በብፁዕ አቡነ ሩፋኤል የቄለም ወለጋ የቤኒሻንጉል ጉሙዝ አሶሳ የጋምቤላና ና ደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ከሀሮ ለቡ ከሀዋ ገላንና ከሰዮ ለመጡ ለ87 ደቀ መዛሙርት ነው እንግዲህ ድቁና እንዲሁም ደግሞ ለ34 ዲያቆናት የቅስና ማዕረግ በድምሩ ለ121 አገልጋዮች ስልጣነ ክህነትን የሰጡት። ከዚህም ባሻገር እንግዲህ ብፁዕነታቸው ብጹህ አቡነ ሩፋኤል በዚሁ በሀዋ ገላና በሰዮ ወረዳ የሚገኙ አምስት የተዘጉ አብያተ ክርስቲያናትንም ማስከፈታቸውን እንዲሁም ደግሞ በልዩ ልዩ ስፍራዎች የሚገኙ የመንፈስ ቅዱስ ልጆቻቸውን በማስተባበር የተለያዩ የተለያዩ የበጎ አድራጎት ስራዎችን እንዳከናወኑ ለአብያተ ክርስቲያናቱ መገልገያ የሚሆኑ ልብሰተ ክህኖ፣ ጧፍ፣ እጣን፣ ዘቢብና ሻማዎችን እንዳስገቡ ተሰምቷል። ታዲያ ይሁንና ይህ የብዙ ብፁዕነታቸው ተግባር ይበል የሚያሰኝ ቢሆንም በርካቶችን ግን አስቆጥቷል። ምክንያቱ ደግሞ የነበረው ብፁዕነታቸው በአሁኑ ሰዓት በርካቶች በጭንቅ ባሉበት ሰዓት የቤተ ክርስቲያን ልጆች ምእመናን በሚገደሉበት ሰዓት እንዲህ አይነቱን ስርዓት ማከናወናቸው እንዲሁም ደግሞ ስልጣነ ክህነትን መስጠታቸው አግባብ አይደለም። በዚህ ሰዓት ይህንን ማድረግ ተገቢ አይደለም። በአሁኑ ሰዓት የሚገባው ለቅዱስ ቤተክርስቲያናችን ማ ን ማልቀስ እንዲሁም ደግሞ ምእመናኑን መጠበቅ እንጂ ባሉት ላይ ሌሎችን ደርቦ በርካቶችን ዝም ብሎ የቅዱስ ቤተክርስቲያኖችን የቅድስት ቤተክርስቲያንን ቤተ አገልጋዮች ማብዛትና ስልጣነ ክህነትን መስጠት ብቻውን ፍሬ ቢስ ነው በማለትም አንዳንድ ኦርቶዶክሳውያን ይህንን ድርጊታቸውን ተቃውመዋል። ብጹንቸው የብፁነታቸው ይህ ተግባርም ልክ አይደለም የሚሉ ሀሳቦችንም የሚሰነዝሩ አንዳንድ ምዕመናንም ተገኝተዋል። እንግዲህ በዚህ ጉዳይ ላይ የእናንተ ሀሳብ አስተያየትስ ምንድን ነው የሚለውም በመልእክት መስጫ ሳጥናችን ላይ ማስፈር ትችላላችሁ። ለዛሬ ያዝንላችሁ መረጃችን እንግዲህ ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኛል።